ስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ ሉላ ኢትዮጵያን ጨምሮ ሌሎች ጉዳዮችን እንዳስሳለን። ሰብለ ጽጌ ዜናዎቹ ዜናዎቹን እመራለሁ። የባህር በር ጥያቄ ፍትሐዊና ሙሉ ድጋፍ ያለው መሆኑን የደብረ ብርሃን ነጋዴዎች ተናገሩ። በደብረ ብርሃን ከተማ በሀገራዊ ወቅታዊ ጉዳይ ከንግዱ ማህበረሰብ ጋር ውይይት ተደርጓል። በውይይቱ የሰላም እጦትና ህገ ወጥነት ዘርፎን እየጎዳው ስለመሆኑም ተነስቷል። ለአለም ላይ ኮን ውይይቱን ተከታትሎታል። በደብረ ብርሃን ከተማ አስተዳደር በወቅታዊ ሀገራዊና ክልላዊ ጉዳይ ዙሪያ ከንግዱ ማህበረሰብ ጋር ውይይት ተደርጓል። በውይይቱ ተሳታፊ ነጋዴዎች የወደብ ጉዳይ ለድርድር የሚቀርብ እንዳልሆን አንስተው አብዛኛው የኢትዮጵያ ሕዝብ የሚተዳደርበትን የግብርናውን ዘርፍ በማሻሻል የኑሮ ውድነቱን ማረጋጋት ይገባል ብለዋል። ይህንን ለማሳካት ግን የውስጥ ሰላም ላይ ትኩረት ሰጥቶ መስራት እንደሚገባ ነው ያመላከቱት። ወደብ አያስፈልግም የሚል ኢትዮጵያዊ ካለ የምግብ ሰርኩሌሽን አያስፈልግም ማለት ነው። ነገር ግን ይህንን ወደብ ለመጠቀም የፖለቲካ አንድነት ቢያንስ የጋራ መግባባት ይጠይቀናል። ይሄን ካደረግን አንድ ሀሳብ እንይዛለን። ቅድም ጥሩ አስቀምጧል። የአገር ውስጥ መቆሻሸር ሲመጣ ነው የውጭ ባንዳ ከፍቶ የሚገባው። እየኬላው ላይ በሺ የሚቆጠር ብር እየከፈለ ደብረ ብርሃን፣ ደብረ ታቦር፣ ባህር ዳር፣ ጎንደር ያደርሳል። ህዝቡ አይወደድበት ምን ይሁን? እንዲህ አይነቶቹ ነገሮች መፍታት ይጠይቃል። የኢትዮጵያ ሕዝብ ሰማኒያ ፐርሰንቱ አርሶ አደር ነው። ይሄን አርሶ አደር በመስኖ እንዲጠቀም ካላረግነው ነው መቼም ቢሆን የኢትዮጵያ ኢኮኖሚ ህዋስ ኖሮት እንደ ደቡብ አፍሪካ፣ እንደ ናይጄሪያ፣ እንደ ግብፅ ኢኮኖሚ ከአፍሪካ ቀዳሚዎቹ ኢኮኖሚ ሊሰፍር አይችልም፣ በመስኖ ካልደገፍነው የኢትዮጵያን ግብርና ማለት ነው። ከአፍሪካ የውሃ ማማ ላይ ተቀምጠን መስኖ ላይ ካልሰራን መቼም ቢሆን ከጥገኝነት ከተረጅነት ልንወጣ አንችልም። በነገራችን ላይ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ምክትል ኃላፊ አቶ ደመረ ላቀው የወደብ ጉዳይ ምላሽ እንዲያገኝ ሲጠየቅ የሀገር ውስጥ የገበያ ሁኔታን ለማረጋጋትና ምላሽ ለመስጠትም ጭምር ታስቦ ነው ብለዋል። አሁን ካለው የንግድ እንቅስቃሴ ጋር ተያይዞ በአብዛኛው ሀገራችን የሚጠቀሙ ደረቅ ወደብና የጎረቤት ሀገራትን ወደብ በመከራየት ነው በተለይ ደግሞ አሁን ላይ ያለው ትውልድ ይህን እድል ቢያገኝ አሁን ካለው ዋጋ መቼም መተንበይ ባይቻልም እንኳን በቀጣይ ተመጣጣኝ ዋጋ ነጋዴው ማግኘት ህብረተሰብ ሊጠቀምበት ስለሚችል እዚህ ላይ በንግዱ ማህበረሰብ ዘንድ የተያዘው አቋም በጣም የጸና አስፈላጊነቱ ላይ ሳይሆን በቅርብ አገልግሎት ሊሰጥ በሚችልበት መልኩ ትግልና ድጋፍ ማድረግ እንዳለባቸውእና የሁደ ጉዳይ የህልውና ጉዳይ የሉዓላዊነት ጉዳይ እንደሆነ በመድረኩ በሰፊ የተንጸባረቀ ስለሆነ የመንግስትን አቋም በእጅጉ የሚደግፍ እንደሆነ ከመድረኩ ማስተዋል ተችሏል የሰላም እጦቱ የንግድ ፍታዊነትን ያዛባ እንደነበር በማንሳት ለተጀመረው የሰላም ጥረት የንግዱ ማህበረሰብም አጋዥ ሊሆን ይገባል ብለዋል በተጽዕኖ ደረጃ ስናየው ነጻ የንግድ እንቅስቃሴ ገድቧል። ሰዎች ከቦታ ቦታ እንዳይንቀሳቀሱ ነጻ የምርት ዝውውር እንዳይኖር አልፎ አልፎ የዋጋ ጭማሪዎች እንዲኖሩ ያደረገበት አግባብና በተለይ አምራቹና ደግሞ በዋነኝነት ነጋዴው ለህብረተሰቡ ምርቱን በነጻነት እንዳያደርስ በውስን ነጋዴዎች ገበያው እንዲያዝ የማድረግ እና ገበያውን በማስራት በኩል ጉዳትና ተጽዕኖ የጎላ ነበር። በንግዱ ማህበረሰብ ከህገ ወጥነት ጋር ተያይዘው ለሚነሱ ጥያቄዎች ምላሽ ለመስጠት ይሰራልም ነው ያሉት አቶ ደመረ። እንግዲህ በንግዱ ማህበረሰብ በነበረው ውይይት መድረክ የተነሱት ከህገ ወጥነት ጋር ተያይዞ በተለይ ደግሞ ከስራ ቦታ የስራ ቦታን አካባቢ ምቹ ካለማድረግ ከመዝጋት ነጻ እንቅስቃሴን ከመደገብ ጋር ተያይዞ ያሉትን ጉዳዮች በተቋም ደረጃ ሁሉንም የተነሱትን ሀሳቦች ወደ ከተማችን አስመጪ ነጋዴዎች ይመጡበትን መንገድ ለመፍጠር ለማወያየት እንዲሁም ካሉት ነጋዴዎች ወደ አስመጪ እንዲሸጋገሩ መንግስት በኩል ድጋፍ ይደረግልን የተባለውን ጉዳይ ውጤት ለማምጣት እና ለመስራት በተቋማችን በኩል በሁለታችን ተቋማት በገቢዎች መምሪያም በንግድ መምሪያም በኩል ቁርጠኛና በአጭር ቀን ውጤት ለማምጣት የምንሰራ መሆኑን ነው። በውይይቱ እንደ ሀገር ኢኮኖሚውን ለማሳደግ ትላልቅ ፕሮጀክቶች የተጠናቀቁበትና ሌሎችም በጅምር ላይ ያሉበት ወቅት ስለመሆኑን የተገለጸው። የአማራ ክልልን አሻጋሪ የልማት እቅድ ለማሳካት የሕግ የበላይነትን በማረጋገጥ ኃላፊነታቸውን እንደሚወጡ የደብረ ብርሃን ከተማ አስተዳደርና የሰሜን ሸዋ ዞን የፍትህ ተቋማት አመራሮችና ሰራተኞች ገለጹ። የ25 ዓመት የክልሉ አሻጋሪ እቅድ ትውውቅ በደብረ ብርሃን ከተማም ተካሂዷል። ስነ ጊዮርጊስ ከበደ ተከታትሎታል የአማራ ክልልን አሁን ካጋጠመው የሰላም እጦትና ኢኮኖሚ ቀውስ በማስወጣት ክልሉን ወደ ብልጽግናና ልዕልና ሊያሻግረው የሚችል ከ2018 ዓ ም እስከ 2042 ዓ ም የሚቆይ የ25 ዓመት የአሻጋሪ እድገትና ዘላቂ ልማት እቅድን አቅዶ ወደ ትግበራ ምዕራፍ ተገብቷል። የደብረ ብርሃን ከተማና የሰሜን ሸዋ ዞን የፍትህ ተቋማት የትውልድ ቁጭት ለትውልድ ልዕልና የማነጽ ትልም በሚል መሪ መልእክት በእቅዱ ዙሪያ ውይይት አድርገዋል። በመድረኩ ላይ በክብር እንግድነት የተገኙት የደብረ ብርሃን ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ በኃይሉ ገብረ ህይወት የክልሉን የ የአምስት አመት እቅድ ግብ ለማሳካት የፍትህ ተቋማት ሚና ከፍተኛ ነው ብለዋል። የሕግ የበላይነት የተከበረባቸው ሀገሮችን ስንመለከት በዚያው ልክ የኢኮኖሚ እድገቱ እጅግ በጣም የጎላ ነው። ስለዚህ የሕግ የበላይነት ካልተከበረ፣ የሰዎች ሰብአዊ መብቶች ካልተከበሩ ልማትን ማረጋገጥ እጅግ በጣም ፈታኝ ነው ሊሆን የሚችለው ማለት ነው። ስለዚህ የፍትህ ተቋማቶች እስከዚህ ቀደሙ ባላቸው ጥንካሬ ላይ አሁንም ተደምሮ የተሻለ ስራ በመስራት የክልላችንን ሁለንተናዊ ልማት እንድናረጋገጥ መልእክት ማስተላለፍ ነው የምፈልገው። በውይይቱ ላይ የተሳተፉ የፍትህ ተቋማት ባለሙያዎች የክልሉን አሻጋሪ እቅድ ለማሳካት ኃላፊነታችንን በተገቢው እንወጣለን ብለዋል። ጥሩ እቅድ ነው። እቅዳችንን ከስራችን ጋር እንዴት አድርገን መተግበር አለብን የሚለውን በሰፊ ሁኔታ ቀጣይ ላይ ወደ ስራችን ገብተን የሚመለከተን እንደ አገርም እንደ ወረዳም ቀበሌ ድረስ በመውረድ መስራት ያለብን በአግባቡ ተግባራዊ እናደርጋለን የሚል እምነቷል። የተቋማችን የፍትህ አካላቱ ድርሻ በጣም ሰፊ ነው። ከ17 ግቦችም አንጻር እንደ ተቋማችን የምንፈጽማቸው ናቸው። እቅዱን ተግባራዊ አድርጎ ያው የህገ በላይነትን በማረጋገጥ በኩል ሰፊ ድርሻ ያለን መሆን ነው። ከእቅዱ የተገነዘብኩት ማለት ነው። በርካታ ምሁራን የተሳተፉበትን የክልሉን የ25 ዓመት አሻጋሪ እቅድ ለማሳካት የህግ የበላይነትን ማረጋገጥ ያስፈልጋል ያሉት ደግሞ የደብረ ብርሃን ከተማ አስተዳደር ና የሰሜን ሸዋ ዞን የፍትህ ተቋማት አመራሮች ናቸው። የህግ የበላይነት ሲረጋገጥ ነው ሰላም ሰርቶ መኖር ከዛ ውጪ ሰርቶ መለወጥ የሚቻለው በአግባቡ የአንድ አገር ዋነኛ ሚና ኢኮኖሚካል ለማደግም የተረጋጋ ማህበረሰብ እንዲኖር የህግ የበላይነትን ማረጋገጥ ግድ ይላልና ና ባለቤት ነህ። ለዚህ ይህን እቅድ አሁን ያለው ሰልጣኝ በአግባቡ ወስዶ ወደ የወረዳችን ወደ የክፍለ ከተማችን ወደ ዞናችን ወስደን እኛን በሚመለከት ጉዳይ ወደ ስራ ማስገባት ይኖርብናል፣ እቅዱን የሚል እምነት ነው ያለኝ። ከረጅም ጊዜ አኳያ የተዘጋጀ እቅድ መሬት መንካት እና መፈጸም መቻል አለበት። ስለዚህ ከሁሉ በላይ ደግሞ የኢንቨስትመንት የቱሪዝም በአጠቃላይ የኢኮኖሚ እድገት ማስቀጠል እንዲቻል የፍትሕ ተቋማት ያላቸው ሚና ቀላል የሚባል አይደለም። ስለዚህ ፍትሕ ተቋማት በየደረጃ ያሉ ተቋማት ይህን እቅድ በሚመጥናቸው ልክ አውርደው ከልሰው አቅደው ተግባራዊ ማድረግና መሬት ማስነካት አለባቸው። የቅርብ ትውውቁ በቀጣይም ለሁሉም የፍትህ አካላት ተደራሽ እንደሚደረግም ተመላክቷል። የእንስሳት ሀብት የገበያ ሰንሰለቶች ላይ ያሉ የኢንቨስትመንት እድሎችን ማስፋት እንደሚያስፈልግ ተገለጸ። በእንስሳት ሀብት ልማትና የእንስሳት ተዋጽኦ ምርቶች ላይ ትኩረቱን ያደረገ አውደ ርዕይና ጉባኤም ተከፍቷል። ኢብራሂም መሀመድ ዝርዝር አለው። በእንስሳት ሀብት ልማትና የእንስሳት ተዋጽኦ ምርቶች ላይ ትኩረቱን ያደረገው አውደ ርዕይና ጉባኤ ተከፍቷል አውደ ርዕዩ በዶሮ በአሳ በማር ምርቶች እውቀት ቴክኖሎጂና የገበያ ትስስር መፍጠር ዓላማው አድርጎ ነው የተዘጋጀው የግብርና ሚኒስቴር አማካሪ ዶክተር አለማየሁ መኮንን አውደ ርዕዩ ሀገሪቱ በዘርፉ ያስመዘገበችውን ውጤቶች ከዘመኑ ቴክኖሎጂና የገበያ ሰንሰለቶች ጋር ትስስር የሚፈጠርበት መሆኑን ተናግረዋል ሀያ ከሚሆኑ ሀገሮች ከመቶ ሰማኒያ በላይ ተሳታፊዎች የሚታደሙበት ኤግዚቢሽን ነው። የራሳቸውን አዳዲስ የቴክኖሎጂ ውጤቶች ለእኛ ሀገር የእንስሳት ሀብት ለመያየት ላይ ለተሰማሩ ባለሀብቶችም ወይም መንግስቱ የሚሆኑ የግሉ ህብረተሰብ አዳዲስ ቴክኖሎጂዎችን እናስተዋወቅበት ነው። የመረጃ ልውውጥ እናካሄዳለን። የገበያ ትስስር ለመፍጠር እኛም ያሉን ምርቶች ወደ ውጭ ኤክስፖርት ለማድረግ ደግሞ በእንስሳት ሀብት ልማት ዙሪያ ያሉን የቴክኖሎጂ ክፍተቶች መሙላት የምንችልባቸውን ነገሮች እድሉን የምናገኝበት አጋጣሚ ነው መድረክ ነው በሁነቱ የተገኙት የኔዘርላንድ አምባሳደር አምባሳደር ክሪስቲን ፓይሪን ኔዘርላንድ የኢትዮጵያ እንስሳት ልማት በእውቀት በቴክኖሎጂ በገበያ ትስስር ልምዷን በማካፈል ትብብሯን አጠናክራ ትቀጥላለች ነው ያሉት ከአስራ አምስት በላይ የሀገሬ ካምፓኒዎች እየተሳተፉ ነው እነዚህ ድርጅቶች ልምዳቸውን ቴክኖሎጂን እውቀትን ለማካፈል ቁርጠኛ ናቸው በኢትዮጵያ በዘርፉ ከተሰማሩት ጋርም የገበያ ትስስር ይፈጥራሉ ሀገሬ በኢትዮጵያ በዘርፉ መሻሻል ማሻል እንዲመጣ የምታደርገውን ጥረትም አጠናክራ ትቀጥላለች። የብራዚል የእንስሳት ገበያ ፕሮሞሽን ሚኒስትር ዳይሬክተር ዶክተር አንጀላ ፒሜንታ ፔሬዝ በአውደርኡ ለመጀመሪያ ጊዜ መሳተፋቸውን ገልጸው ዝግጅቱ የሁለቱን አገራት ሁለንተናዊ ትብብር ያሳድጋል ብለዋል። እዚህ ስንገኝ ይህ የመጀመሪያችን ነው። ሀገራችን በዘርፉ የደረሰችበትን እድገት የሚያሳዩ ቴክኖሎጂዎችን ይዘን ተገኝተናል። በዘርፉ የሁለቱን ሀገራት እድገት የሚያሻሽሉ ስራዎችን በቀጣይ እንሰራለን። የፕራና ኤቨንትስ ማኔጂንግ ዳይሬክተር አቶ ነቢዩ ለማ አውደ ርዕዩ በዓለም አቀፍ ደረጃ ተወዳዳሪ የሆኑ የቴክኖሎጂና ግብአት አቅራቢዎችን ከሀገር ውስጥ ባለድርሻ አካላት ጋር ለማገናኘት ያለመ ነው ብለዋል። በእንስሳት ሀብታችን ትልቅ አለን ብለን እንኩራራለን፣ ግን በውጤት ደረጃ ብዙ መስራት አለብን። እሱን ለመስራት ነሞ ዘርፉን ለማሳደ ቴክኖሎጂ ይፈልጋል። እዚህ ዓለም ላይ አሉ የሚባሉ በየመስካቸው ያሉትን ኩባንያዎች እናመጣለን፣ ያስተዋውቃሉ። የእውቀት ሽግግር ይፈልጋል። በዚህ ዘርፍ ላይ ያሉ የሀገር ውስጥም የውጭ ሀገር ኤክስፐርቶችን እንሰበስባለን። ከንግድ ትርኢቱ ባሻገር ጎን ለጎን የሚካሄዱ ጉባኤዎች አሉ። ዛሬም ነገም ከነጎዲያም የሚካሄዱ በዛ ሰፊ የሆኑ ውይይቶች ይደረጋሉ። ምርትና ምርታማነትን በማሳደግ ደረጃ፣ ዘርፉን በማስተዋወቅ ደረጃ ትልቅ ምርት ማምጣት የሚቻልባቸውን እውነቶች የሚፈጥር ብቸኛው በየአመቱ የሚዘጋጅ ብቸኛው ሁነት ይሄ ነው። ከአስራ አራት ሀገራት የተውጣጡ ከመቶ በላይ አለም አቀፍ የእንስሳት ሀብት ዘርፍ ተዋናዮች የግብርና ሚኒስቴር የስራ ኃላፊዎች፣ አምባሳደሮች፣ የዘርፉ ባለሙያዎችና ጎብኚዎች በመክፈቻ ስነ ስርአቱ ላይ ተገኝተዋል። አውደ ርእዩ በሚሊኒየም ከጥቅምት 20 ቀን ጀምሮ ለተከታታይ ሶስት ቀናት ክፍት ሆኖ ይቆያል። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ሉላ ኢትዮጵያ ዘገባችን እናልፋለን። የኢትዮጵያ የባህር በር ጥያቄ መዋቅራዊ ሆኖ መነሳት ከጀመረ ውሎ አድሯል። መንግስትም በውጭ ጉዳይ ሚኒስቴርና በሌሎች የመንግስት ተቋማት በኩል ጥያቄው እውን እንዲሆን እየሰራበት ነው ይላሉ በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና እስያ ጉዳዮች ዳይሬክተር አምባሳደር ዳውን ከድር። ለመሆኑ ይህ ጥያቄ ምን ሂደቶችን እያለፈ ነው ሲል ባልደረባችን አንዷ ልምናን በተከታዩ ዘገባው ያስቀኘናል። ን ሆን አፍሪካ እ ኢ ኢትዮጵያ በምትገኝበት የአፍሪካ ቀንድ የቀይ ባህር ባቤል ማንዴብና የኤደን ባህረ ሰላጤና የቀጠናው አካባቢ የሀያላኑ ሀገራት ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል። አካባቢዎች በነዚህ አካባቢዎች በሚደረጉ አቤት ክንዋኔዎች ኢትዮጵያ የሩቅ ተመልካች ልትሆን አይገባም። ይህ ከአራት ዓመታት በፊት የቀድሞ የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ሁለቱ ፓርላማዎችን ሲከፍቱ ያደረጉት ንግግር ነው። በእርግጥ የ130 ሚሊዮን ሕዝብ እናቷ ኢትዮጵያ የቤት ተመልካቹን አላትኖር የማዕድ ጠያቂ ሳይሆን ተቋዳሽ ልትሆን ስራዋን በአግባቡ እያከናወነች ነው ብለዋል። የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በሰሞኑ የሁለቱ ፓርላማዎች የመክፈቻ ንግግራቸው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ አገር ነች። እጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሐዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከሶስት አሰርተ ዓመታት በኋላ የባህር በር ጉዳይ የዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ሰሞኑን በነበራቸው የምክር ቤት ማብራሪያ ላይ ይህ ሂደት የዕለት ፍላጎት ለሚመስላቸው አካላት ጉዳዩ የታሰበበት ነው ብለዋል። በዚህም የባህር ኃይል ማቋቋምን ጨምሮ ተግባራዊ ስራዎች እየተሰሩ በመሆናቸው ኢትዮጵያ የባህር በር ባለቤት እንደምትሆን ስለምን ትጠራጠራላችሁ ሲሉ አረጋግጠዋል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዚዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። የመጀመሪያው ስብሰባ አሰብ ነው የሚለው ኤርትራ ስመላለስ አስመራን ካየሁ በኋላ ከኩል ፕሬዚዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ እጄ ነበረ። አሰብ ባህሩ ጋ ቆመ ያወራ ነው። ምንድን ነው ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት ኤርትራ ምድር ውስጥ? ሦስተኛ፣ የመደመርት ትውልድ መጽሐፍ ላይ በግልጽ ጂኦፖሊቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ማስጠናት በስጦታ ልኬላቸዋለሁ። ሚስትር እኮ አለ ያቁታል፣ ለሁሉም ልኬላቸዋለሁ። አራተኛ፣ እናንተ የምታውቁት የዛሬ ስድስት ዓመት አምስት ዓመት ባህር ኃይል አቋቁመናል። እና ምን እዚህ ውስጥ ንዋይኑ ባህር አቋቁመ እና ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። አምባሳደር ዳውን ከድር በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና የእስያ ዳይሬክተር ናቸው። ይህ ስራ ተጠናክሮ መቀጠሉን ያነሳሉ። በአፍሪካ አንዱ ግዙፍ ኢኮኖሚ እየገነባች ያለች ሀገር ነው። ይሄን ስናደርግ የኢኮኖሚ አቅሙ የሕዝብ ብዛቱ ሰፊ ነው። የኢኮኖሚ አቅሙ በጣም እያደገ ነው ያለው በዚህ ውስጥ ደግሞ ያለ ወደብ እንዴት አድርጎ ነው ይሄ ኢኮኖሚ የበለጠ ሊያድግ የሚችለው? በጣም በርካታ እንቅስቃሴ ነው ያለውና ለኢትዮጵያ ኢቭን አንድና ሁለት ወደብ ብቻም አይደለም ከዚ በላይ ወደብ የሚያስፈልጋት ሀገር የሆነች ነው። ወደብ ለኢትዮጵያ ኢኮኖሚ አሁን የኢትዮጵያ ኢኮኖሚ ከደረሰበት ደረጃ አንጻር ስታይ እጅግ በጣም ወሳኝና የመኖርና ያለመኖር ነገር ሆነዋል። ይሄ ደግሞ መንግስትም በዚህ አቅጣጫ ትኩረት ሰጥቶ እየተሰራ ነው ያለው ትክክለኛ አቅጣጫ ነው ብዬ ነው ማስበው። እና እሱ በተያዘው መንገድ ጊዜውን ጠብቆ መፍትሄ ያገኛል የምል እምነት አለኝ። the red sea has become economically valuable due to substantial oil reserves and valuable metal resources ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ሰላም